ቶች ከውጭ ምንጮች እንዳገኘናቸው አጫጭር መረጃዎች እናልፋለን። የኡጋንዳ ፕሬዚዳንት ዩሪ ሙሴቬኒ ደቡብ ሱዳን ገቡ። ፕሬዚዳንት ዩሪ ሙሴቬኒ ጁባ ኢንተርናሽናል ኤርፖርት ሲደርሱ ፕሬዚዳንት ሳልቫኪር አቀባበል አድርገውላቸዋል። ፕሬዚዳንቱ ጁባ የገቡት በሀገሪቱ የፖለቲካ አለመረጋጋት ባለበት ወቅት ነው። የደቡብ ሱዳን ምክትል ፕሬዚዳንት ሬክ ማቻር ከታሰሩ በኋላ ሀገሪቱ መረጋጋት የተሳናት ሲሆን፣ የማቻር ደጋፊዎችም የተለያየ ተቃውሞን አስነስተው እንደነበር አይዘነጋም። በዚህ የፖለቲካ ውጥረት ውስጥ ወደምትገኘው ጎረቤት ሀገራቸው ፕሬዚዳንት ሙሴቬኒ ያቀኑት ከዚሁ ጋር ተያያዥነት ላለው ጉዳይ ነውም ተብሏል። በደቡብ ሱዳን የእርስ በእርስ ጦርነት እንዳይቀሰቀስ ስጋት ቢኖርም የማቻር ደጋፊዎች በ2018 የተፈረሙ ስምምነትን ማክበር ሰላምና መረጋጋትን ያመጣል የሚል እምነት አላቸው። ፕሬዚዳንት ሳልቫኪር በዚህ ጉዳይ ላይ ከሙሴቬኒ ጋር ውይይት እንደሚኖራቸውም ይጠበቃል። በደቡብ ሱዳን መረጋጋት እንዲመጣ የአፍሪካ ህብረት ልኡካንና አሸማጋዮች በአገሪቱ ተገኝተዋል። ሙሴቬኒም በደቡብ ሱዳን ዘላቂ ሰላም እንዲመጣ ከተለያዩ አካላት ጋር ውይይት ያደርጋሉ ሲል የዘገበው ዘ አፍሪካ ኒውስ ነው። እስራኤል በጋዛ ትምህርት ቤቶች ላይ ባደረሰችው ጥቃት በርካታ ህፃናት ህይወታቸው ማለፉ ተሰማ። ባለፉት ቀናት እስራኤል በጋዛ በፈጸመችው የቦምብ ጥቃት 112 ፍልስጤማውያን ህይወታቸውን እንዳለፈም ተገልጿል። በጋዛ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃትም ህይወታቸው ያለፈው ህጻናት ቁጥር 33 ሆኗል። የተባበሩት መንግስታት ድርጅት ግምቱን እንዳስቀመጠው እንደ አውሮፓውያን አቆጣጠር ከመጋቢት 18 ወዲህ ከ250 ሺ በላይ ፍልስጤማውያን በግዳጅ ጋዛ ለቀው እንዲወጡ ተደርገዋል ብሏል። በተለይም የእስራኤል ጦር በሰሜናዊ ጋዛ የምድር ስር ዘመቻውን መቀጠሉን መቀጠሉን ገለጸ ሲሆን በጋዛ ጥቃት ለሚደርስባቸው ዜጎች አፋጣኝ የሕክምና እርዳታ ለመስጠት እጅጉን ፈታኝ መሆኑንም ጠቅሷል። ካናዳ ወደ ሀገሯ በሚገቡ አንዳንድ የአሜሪካ ተሽከርካሪዎች ላይ የ25 በመቶ ታሪፍ ጭማሪ ያደረገች። ካናዳ በዓመት ከ67 ሺህ በላይ ወደ ሀገሯ በሚገቡ የተለያዩ ተሽከርካሪ አይነቶች ላይ ነው የታሪፍ ጭማሪ ማድረጓን ያስታወቀችው። ይህ ውሳኔ ዶናልድ ትራምፕ በርካታ ሀገራት ላይ ከ10 በመቶ በላይ የታሪፍ ጭማሪዎችን በማድረጋቸው የተነሳ ነው። የካናዳው ጠቅላይ ሚኒስትር ማርክ ካሪን የሰሜን አሜሪካን የነጻ ንግድ ስምምነት በማይነካ መልኩ ወደ ሀገራቸው በሚገቡ የአሜሪካ ምርት ተሽከርካሪዎች ላይ የታሪፍ ጭማሪ አድርገዋል ሲል አስታውቀዋል። የታሪፍ ጭማሪው ገቢራዊ ሲሆን ካናዳ በቢሊዮን ዶላር ገቢ ልታገኝ እንደምትችልም ገልጸዋል። የአሜሪካ ትልቅ የንግድ አጋር በሆነችው ካናዳ ፕሬዚዳንት ዶናልድ ትራምፕ የብረትና አልሙኒየም ምርቶቿ ላይ የታሪፍ ጭማሪ ለማድረግ መወሰናቸው ይታወሳል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ዋሽንግተን ከሰሜን አትላንቲክ የጦር ጥምረት ኔቶ ጋር መስራት እንደምትፈልግ ገለጹ። ሚኒስትሩ አሜሪካ ሁሌም ከኔቶ ጎን ለመሰለፍ የማያወላዳ አቋም እንዳላት ከተናገሩ በኋላ ሕብረቱ ወታደራዊ አቅሙን ለመጨመር የሚሄድበት መንገድ ግን ተገቢ አይደለም ሲሉ ተናግረዋል። ሩቢዮ ይህንን ያሉት የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች በብራስል ስብሰባ እያደረጉ ባለበት ወቅት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኔቶ አባል ሀገራት ተገቢውን መዋጮ የማይከፍሉ ከሆነ ከጥምረቱ ጋር ለመስራት ፍላጎት እንደሌላቸው ተናግሮ ነበር። ትራምፕ የኔቶ አባል ሀገራት ከዓመታዊ ጠቅላላ በጀታቸው አምስት በመቶ ለጥምረቱ ማዋጣት አለባቸው፣ ካልሆነ አሜሪካ ከኔቶ መውጣት አማራጭ እንደምታደርግ ማስጠንቀቃቸው ይታወሳል። ይህንንም ተከትሎ የአውሮፓ ሀገራት መሪዎች ህብረቱን በጦር መሳሪያ ራሱን ማስቻልና ከአሜሪካ ጥገኝነት ማላቀቅ እንደሚኖርበት በተደጋጋሚ ሲናገሩ ቆይተዋል። ማርክ ሩቢዮ ትራምፕ ኔቶን እንደማይቃወሙ፣ ነገር ግን አንዳንድ የጥምረቱ አባላት የሚጠበቅባቸውን ግዴታ እንደማይወጡ መግለጻቸው ትራምፕ በኔቶ ላይ ያቀረቡትን ትችት ለመሸፈን እየሞከሩ ነው በሚል ትችት አስከትሎባቸዋል። ክቡራን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ኤንቢሲ ቀን ዜናችን አሁንም ወደ እናንተ መድረሱን ቀጥሏል። በዝርዝር ወደምንመለከተው አገራዊ ጉዳይ እናልፋለን። አፍሪካ በጸጥታው ምክር ቤትና በተለያዩ ዓለም አቀፍ መድረኮች ቦታ ታገኝ ዘንድ ወጣቶቿ በአንድነት ሊሰሩ ይገባል ተባለ። ኢትዮጵያ የፓን አፍሪካን ወጣቶች አመራር ጉባኤን ማስተናገድ ጀምራለች። ጉባኤው የፓን አፍሪካን ህሳቤ እንዲያንሰራራና ተጨባጭ ለውጥ እንዲያመጣም ያለመ ነው። ጉባኤው በተፈጥሮ ገጸ በረከትና በወጣት የሰው ኃይል የታደለችው አፍሪካ በዓለም መድረኮች የተነፈገችውን የሚገባትን ክብርና ጥቅም እንድታገኝ ወጣቶቿ የሚመክሩበትና ወደ ተግባርም የሚገቡበት ነው ተብሏል። መቅደስ ደምስ ነጻነትና ክብሯን አስጠብቃ ዛሬ ላይ የደረሰችው ኢትዮጵያ ለአፍሪካውያን ሀገራት የድል ተምሳሌት ሆና አፍሪካዊነት እንዲቀነቀን ሚናዋ የጎላ ነው። ከፓን አፍሪካ መስራቾች መካከል ተደርጋ የምትቆጠረው ኢትዮጵያ የአፍሪካ አንድነት ድርጅት ምስረታን ጨምሮ ለአህጉሪቱ ሀገራት ትብብርና ትስስር መጠናከርም ብዙ ሰርታለች። ይሁን እንጂ ይህ ለአፍሪካ ጥንካሬ መሰረት የሆነው የፓን አፍሪካኒዝም ስሜት እንደቀደሙት ጊዜያት መነቃቃት አይታይበትም በሚል ይተቻል። ይህ ሳቤ ዳግም እንዲያንሰራራና ተጨባጭ ለውጥ እንዲያመጣ የተሸለመው የፓን አፍሪካ ወጣቶች አመራር ጉባኤ በአዲስ አበባ መካሄድ ጀምሯል። የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ቃል የተዘጋጀውና የሶስት ቀናት ቆይታ የሚኖረው ይህ ጉባኤ አህጉሪቱንና ወጣቶቿን ተጠቃሚ በሚያደርጉ አጀንዳዎች ላይ የሚመክር ነው። በጉባኤው የተገኙት የኢፌዴሪ ፕሬዝዳንት ታያ ጽቀ ስላሴ እያንዳንዱ ትውልድ ያለበትን ኃላፊነት ሊወጣ እንደሚገባ ገልጸው የአሁኑ ትውልድ ኃላፊነት የአፍሪካን እድገት እውን ማድረግ ነው ብለዋል። የአህጉሪቱ ወጣት ዘርፈ ብዙ ችግሮች ያሉበት መሆኑን ያነሱት ፕሬዚዳንቱ ለእነ ችግሮች እጅ ሳይሰጥ በአመራር ውሳኔ አሰጣጥ ሥራ ፈጠራን ጨምሮ በተለያዩ መስኮች በመሳተፍ ለአጀንዳ 2063 እውን መሆን ብሎም ለአፍሪካ መልካም መጻኢ ዕድል የበኩሉን እንዲወጣ ጥሪያቸውን አቅርበዋል። ኢትዮጵያ በመደመር እሳቤ ትውልድን ለማስተሳሰርና ለእድገት በአንድ እንዲቆም እያደረገችው ያለው ተግባር በምሳሌነት ሊወሰድ እንደሚገባም አንስተዋል። ኢትዮጵያስ ኤክስፒሪንስ ኢን ፐርቲኩላር ኢንትሮዳክሽን ኦፍ ፕራይም ሚኒስተር ዶክተር አብይ አህመድ መደመር አይዲያ የኢትዮጵያ ልምድ በተለይም ከዚህ ሀሳብ ጋር ስለሚራመደው የጠቅላይ ሚኒስትር ዶክተር አብይ አህመድ መደመር ልነግራችሁ እፈልጋለሁ። አመራር ሊኖር ይችላል ለአጭር ጊዜ በስልጣን ላይ የሚቆይ ነገር ግን ብሩህ ህልም ያላቸው አመራሮች ያስፈልጋሉ። የመደመር ጽንሰ ሀሳብ ሀገር በቀል እውቀትና ሀብትን በማቀናጀት ለማህበራዊ ኢኮኖሚያዊ ለውጥ ማዋል ነው። ሶሻል ኢኮኖሚክ

ሰባ በመቶ የአህጉሪቱ ህዝብ እድሜው ከሰላሳ ዓመት በታች መሆኑን የሚያነሱት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ የአህጉሪቱ አመራር ይህን የዛሬን ሀገር ገንቢ የነገ ሀገር ተረካቢ ትውልድ ሊያበረታታና እድል ሊሰጥ እንደሚገባ ገልጸዋል። ስራ አጥነት፣ ድህነትና የሰላም እጦት ወጣቱ አቅሙና ሟጦ ተጠቅሞ ራሱንም አህጉሪቱንም እንዳይለውጥ ፈተና እንደሆኑበት ጠቁመዋል። በመሆኑም በጉባኤው ያለውን ኃይል አውጥቶ እኚህ ፈተናዎቹን በሚሻገርበትና አፍሪካን ከድህነት አረንቋ የሚያላቅቅበት ሁኔታ ላይ በአንድነት እንዲመክር እድል ፈጥሮለታል ብለዋል። ሚኒስትሯ የበለጸገች ና የተረጋጋች አፍሪካን ለመፍጠር የወጣት ህዝባችንን አቅም መጠቀማችን ወሳኝ ነው። ግን በተቃራኒው ወጣታችን በርካታ ችግሮች ተጋርጠውበታል። ስራ አጥነት፣ ድህነት፣ የአየር ንብረት ለውጥ፣ ፖለቲካዊ አለመረጋጋትና የጤና ችግር እኚህ ጥቂት ግን እጅግ ፈታኝ ናቸው። እነዚህ ችግሮች አቅማቸውን አውጥተው እንዳይሰሩ ሊገቷቸው አይገባም።

እንደ አውሮፓውያኑ 2030 የአህጉሪቱ ወጣቶች ቁጥር ከአንድ ነጥብ አንድ ቢሊዮን እንደሚሻገር የሚገልጹት የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ሰልማ ሀዳዲ ይህን ኃይል በአግባቡ መጠቀም ላይ ችግሮች አሉ ይላሉ። አህጉሪቱን የሚገባት እድገት ላይ ለማድረስ ወጣቱ ፖሊሲ ሊቀረጽለት ብቻ ሳይሆን ራሱም ፖሊሲ ሊቀርጽ እንደሚገባ ገልጸዋል። ከዚህ ጋር በተያያዘ የአፍሪካ ወጣቶች ቻርተር ይበልጡኑ ለእርሱ የተመቸ ሆኖ ሊሻሻል እንደሚገባም ነው ያሰመሩበት። ዩዝ ማስት ኖት ኦንሊ ቤኔፊት ፍሮም ፖሊሲስ but also shape them። ወጣት የፖሊሲ ተጠቃሚ ብቻ አይደለም መሆን ያለበት። ፖሊሲዎቹን ማርቀቅ ላይ መሳተፍ አለበት። ይህም መሰረታዊ ነው። የአፍሪካ ወጣት ቻርተር 20ኛ ዓመትን በቀጣይ ዓመት ለማክበር ሂደት ላይ ነን። ይህ ቻርተር ወጣቶቻችንን የሚያገናኝ ነው። የአባል ሀገራት ወጣቶችን መብት መከበርን ያጠናክራል። የአህጉሪቱ እድገት ላይ ያላቸውን ኃላፊነትም ያጎላል። ነገር ግን ከሁለት አስርተ ዓመታት በኋላ አንድ ጥያቄ ልንጠይቅ ይገባል። ቻርተሩ አሁን ካለው የአፍሪካ ወጣት ነባራዊ ሁኔታ ጋር ይጣጣማል? ዳዝ ቻርተር ስቲል ሪስፖንድ ቱ ዘ ሊቭድ ሪያሊቲስ ኦፍ አፍሪካን ዩዝ ቱዴይ? ወጣቱ ችግሮቹ ሊቀረፉለት እርሱም ለአፍሪካ ጥቅም ዘብ መቆም እንዳለበት በመድረኩ ተነስቷል። አህጉሪቱ በጸጥታው ምክር ቤትና የተለያዩ ዓለም አቀፍ የፋይናንስ ተቋማት ቦታ ታገኝ ዘንድ ወጣቷ በአንድነት ሊሰራ እንደሚገባ አጽንዖት ተሰጥቷል። በፓን አፍሪካ ወጣቶች አመራር ጉባኤ ከተለያዩ የአፍሪካ ሀገራት የተውጣጡ የወጣቶች ጉዳይ ሚኒስትሮች፣ የፓን አፍሪካ ወጣት አመራሮች፣ ወጣት የማህበረሰብ አንቂዎች ከፍተኛ የመንግስት ኃላፊዎችን ጨምሮ ከአንድ ሺህ በላይ ታዳሚዎች ተሳታፊ ሆኖበታል። ወደ ሌላኛው ዝርዝር ጉዳያችን እናልፋለን። አዲስ አበባን ለነዋሪዎቿ ምቹ ለማድረግ ብሎም ዓለም አቀፍ ተወዳዳሪነቷን ለማሳደግ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑ ተገለጸ። የከተማዋን ጽዳትና ደህንነት በመጠበቅ እንዲሁም ለማህበረሰቡ የሚሰጠውን አገልግሎት በማዘመን የተቀላጠፈ አገልግሎት ለመስጠት እየተሰራ እንደሚገኝም ተመላክተዋል። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት በማዘጋጃ ቤታዊ አገልግሎት ዙሪያ ለባለድርሻ አካላት ግንዛቤ ሰጥቷል። ባልደረባችን ሰላማዊ ተወልደ ገሪማ ከስፍራ ያደረሰችን መረጃ አለ

የኢትዮጵያ መዲና እንዲሁም ደግሞ የተለያዩ ዓለም አቀፍ መቀመጫ የሆነችው አዲስ አበባ የእድሜዋን ያክል ለነዋሪዎቿ ምቹ እንዲሁም ደግሞ ዘመናዊ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከሚሰሩ ስራዎች መካከል እንግዲህ ከተማዋ ዓለም አቀፍ ተወዳዳሪነቷን ለመጨመር እንዲሁም ደግሞ ጽዳቷን ለመጠበቅ የተለያዩ ስራዎች ከቅርብ ዓመታት ወዲህ እንግዲህ እየተከናወኑ የሚገኙት። እየተከናወኑ ካሉ ስራዎች መካከል ጽዳቷን መጠበቅ ነው፣ ቀደም ብዬ እንደገለጽኩት ማለት ነው። የከተማዋን ውበት በመጠበቅ እንዲሁም ደግሞ የቆሻሻ አወጋገር ስርዓቷን በማዘመን ከተማዋ ዓለም አቀፍ ቀፍ ተወዳዳሪነቷን ለማሳደግ የተለያዩ እንቅስቃሴዎች እየተሰሩ ነው የሚገኙት እየተሰሩ ያሉ እንቅስቃሴዎችም እንግዲህ ለውጦች እያመጡ መሆኑ በዛሬው ተመላክቷል ማለት ነው። ከዚህ ቀደም እንግዲህ ከተማ ከቆሻሻ አወጋገድ ጋር ተያይዞ ከፍተኛ ክፍተት እንዳለ ነበር የሚነሳው። ይህንን ለመቅረፍም እንግዲህ የግንዛቤ ማስጨበጫ መድረኮች ከመፍጠር ጀምሮ የተለያዩ ስራዎች ላለፉት አመታት ሲተገበሩ ቆይቷል። እነዚህ ተግባራትም እንግዲህ ለውጥ እያመጡ መሆኑ ነው የተገለጸው። በተለይም ደግሞ ማህበረሰቡ የቆሻሻ አወጋገድ ባህሉን በመቀየር ለማዘጋጀት የተለያዩ ስራዎች እየተሰሩ ነው። ለውጥም እያመጡ ነው የሚገኘው። በተለይም እንግዲህ በተለይ ከወንዝ ዳርቻ ልማት ጋር ተያይዞ እንግዲህ በቅርብ ጊዜ ወዲህ የኮሪደር ልማት ስራ በከተማ በስፋት እየተከናወነ ነው የሚገኘው። እነዚህ ከኮሪደር ልማት ከሚከናወኑ የልማት ስራዎች ዋነኛው የከተማዋን መንገድ ዳሮች የማስዋብ እንዲሁም ደግሞ የወንዝ ዳሮችን ጽዳት የመጠበቅ ስራዎች በስፋት እየተከናወኑ ነው የሚገኘው የከተማዋን ገጽታ በእጅጉ አጉሳ ቁለውት ወይም ደግሞ የከተማን መጥፎ ገጽታ ሰጥቷት ከነበረው የተበከሉ ወንዞች በስፋት በከተማ አሉ። እነዚህ ወንዞች እንግዲህ ከፋብሪካ በሚወጡ ቆሻሻዎች እንዲሁም ደግሞ ማህበረሰቡ በሚጥላቸው ወደ ወንዞቹ በሚጥላቸው ቆሻሻዎች ምክንያት እነዚህ ወንዞች እጅግ የተበከሉና ለከተማዋንም ገጽታ ያበላሹ ነበሩ። ይህንንም የመቀየር አንዱ በኮሪደር ልማት ንጽህናውን የወንዝ ዳርቻዎችን የማልማት እንዲሁም ደግሞ ጽዳታቸውን የመጠበቅ ስራዎች በስፋት እየተከናወኑ እንደሚገኝ ተገልጿል ማለት ነው። በእነዚህ ወንዞችም እንግዲህ የመናፈሻ ስፍራዎች የመገንባት እንዲሁም ደግሞ የልጆች የመጫወቻ ስፍራዎችን በመገንባት የከተማዋን ገጽታ የመቀየር ስራዎች በስፋት የተሰሩ እንደሆነ ተመላክቷል ማለት ነው። ምንም እንኳን እነዚህ ስራዎች ቢደረጉም ማለት ነው፣ አሁንም የሚቀሩ ስራዎች መኖራቸውን የተገለጸው፣ በተለይ ከግንባታ ስፍራዎች የሚወጡ ቆሻሻዎች አሁን ላይ መከላከል በጣም አዳጋች እንደሆነና ቀሪ ስራዎች መሰራት እንደሚገባ ተመላክቷል። በተጨማሪ ደግሞ ማህበረሰቡ አሁንም የቆሻሻ አወጋገር ላይ የተወሰነ ግንዛቤ ለውጥ ቢኖርም በሚፈለገው ደረጃ ግን ሌላ መሆኑ ተመላክቷል ማለት ነው። ሌላው ደግሞ የተገለጸው ነገር እንግዲህ አዲስ አበባ ከ130 ዓመታት በላይ ያስቆጥራለች። ከተቆረቆሮች ማለት ነው ከተቆረቆሮችበት ጊዜ አንስቶ ነው እንግዲህ የወሳኝ ኩነት ምዝገባ እየተሰጠ ይገኛል። ነገር ግን ይህ የወሳኝ ኩነት ምዝገባ በሚፈለገው ደረጃ ዘመናዊ አልነበረም ማለት ይቻላል። ማህበረሰቡም ሄዶ የሞት፣ የጋብቻ እንዲሁም ደግሞ ፍቺ ምዝገባ በማድረግ ረገድ እጅግ ወደ ኋላ የቀረ ነበረ። ይህንንም ለመቀየር ካለፉት አመታት ጀምሮ በተለይ ካለፉት አምስት አመታት ጀምሮ የተለያዩ አመርቂ ስራዎች እየተሰሩ እንደሚገኙ የተመላከተው፣ በተለይም ደግሞ የመታወቂያ አሰጣጥን በማዘመን እንዲሁም ደግሞ የሞት፣ የጋብቻ እንዲሁም ደግሞ የልደት ሰርተፊኬት ምዝገባን በማዘመን ረገድ እጅግ ለውጦች መምጣታቸው ተገልጿል ማለት ነው። የወሳኝ ኩነትም እንግዲህ በ119 ወረዳዎች በከተማ በሚገኙት ማለት ነው ምዝገባዎችን እየሰጠ ይገኛል። ማህበረሰቡም እንግዲህ ይህንን ልምድ እያካበጠና ለውጦች እየመጡ እንደሆነ ተመላክቷል። ሌላው የተነሳው ነገር በቅርብ ጊዜ ወደ እንግዲህ የብሔራዊ መታወቂያ ለሁሉም ኢትዮጵያውያን ዜጎች ወጥ የሆነ መታወቂያ ወይም ደግሞ ማንነት ይኖር በሚል መርህ መሰረት እየተሰጠ ይገኛል። በኢትዮጵያ ደረጃ እስካሁን ከ10 ሚሊዮን በላይ ዜጎች የብሔራዊ መታወቂያ ወይም ደግሞ ፋይዳ ተጠቃሚ መሆን ይችላል። ከግማሽ በላይ የሚሆኑት ደግሞ በአዲስ አበባ ነዋሪዎች መመዝገባቸው ነው የተገለጸው። ይህም እንግዲህ እየተሰሩ ያሉ ስራዎች ምን ያህል ውጤት እያመጡ መሆኑን ማሳያ መሆናቸው ነው የተገለጸው ከሚቀጥለው በ2018 ጀምሮ ደግሞ ተማሪዎች የብሔራዊ መታወቂያ ወይ ደግሞ ፋይዳ እንዲኖራቸው የሚያስገድድ ህግ ወጥቷል። ይህንንም ለማሳካት በከተማዋ የሚገኙ ተማሪዎችን የመመዝገብ ስራዎች እየተሰሩ ይገኛል። እስካሁንም ከ130 ሺህ በላይ ተማሪዎች የብሔራዊ መታወቂያ ፋይዳ መመዝገብ መቻሉ ተመላክቷል። ስለዚህ በከተማዋ ከብሔራዊ ፋይዳ ምዝገባን ጨምሮ የወሳኝ ኩነት ምዝገባ ላይ የተለያዩ ለውጦች መምጣታቸው ተመላክቷል። የሚቀሩ ስራዎች ቢኖሩም ነገር ግን አሁን ባለው ሂደት እጅግ አመርቂ ውጤቶች መምጣታቸውን የተመላከተው ለአሁን ያለ መረጃ ይሄን ይመስላል። በማታዊ ዘይነሳታችን ደግሞ ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል። ኤንቢሲ የቀን ዜናችን ቀጥሏል። ተመልካቾች በትንታኔ ወደምንመለከተው ዓለም አቀፍ መረጃ እናልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ቀጥተኛ የኒውክሌር ድርድር ከእኛ ጋር ልታደርግ ትችላለች አሉ። ትራምፕ ይህንን ያሉት በሕንድ ውቅያኖስ ቢቱ ቦምብ ጣይ አውሮፕላን ካሰፈሩ በኋላ ነው። በሌላ በኩል ዋሽንግተን ቴህራን ላይ ጥቃት ሰነዝራለው ማለቷ ይታወሳል። ይህንም ተከትሎ ሩሲያ ኢራንን ለመምታት ማሰብ ሕገወጥና ዓለምንም የሚያተራምስ ነው ብለዋለች። ቢንያም ካሴ በህንድ ውቅያኖስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ላለፉት 24 ሰዓታት አለምን በታሪፍ ጦርነት እንዳላመሷት ዛሬ አደራቸውን ደግሞ የሰላም ፈላጊ ድምፆችን አሰምተዋል። እንደማስበው ኢራን ከአሜሪካ ጋር ቀጥተኛ ውይይት ማድረግ የምትፈልግ ይመስለኛል። ዘለንስኪና ፑቲን ስምምነት ላይ ለመድረስ ዝግጁ ናቸው የሚል ተስፋ ያላቸውን የሁለት አለም ቀጠናዎች ውጥረትን መፍትሄ የሚሰጡ ሀሳባቸውን ሰጥተዋል። ትራምፕ ይህ ደግሞ ሪፐብሊካኑ በራሳቸው መንገድ የዓለምን የፖለቲካ ሙቀትና ቅዝቃዜ እየለኩ የቀጣይ መ ሰባት ዓመታት የሪፐብሊካኖችን አሜሪካን ታላቅ አድርጎ የማስቀጠል ማጋ ትራምፒዘም ውጥናቸው ጋር አሰናስነው እየሰሩበት መሆኑን የሚጠቁምም ያደርገዋል። ዶናልድ ትራምፕ አሁን ላይ የሚሉት ኢራን ቀደም ሲል በአሸማጋዮች በኩል ኢ ቀጥተኛ በሆነ መንገድ በኒውክሌር ጉዳዮች ላይ የመወያየት ፍላጎት ነበራት። ነገር ግን አቋማን ለውጣ በአያቶላህ አሊ ሀመኒና በፕሬዚዳንት መሱድ ፐዜሽኪያን በኩል ከዋሽንግተን ጋር ቀጥተኛ የኒውክሌር ድርድሮች ልታደርግ ትችላለች የሚል ሀሳብ አላቸው። ያም ሆኖ ግን ለሶስተኛ ጊዜ የአቋም ለውጥ አድርጋ የኒውክሌር ጉዳዮች ላይ ድርድር የምታደርግበትን ፖለቲካዊ አካሄድ ለውጣ መካከለኛው ምስራቅም ሰላም የኒውክሌር ጦር መሳሪያ ስጋትም የሚቋጭበት እድል ይፈጠራል የሚል የተጠና ንግግር ካልሆነ በስተቀር ነገሩ ዛሬም አስቸጋሪ ሆኖ የሚቀጥል ነው። በሁለቱ ሀገራት መካከል ያለው ውጥረት በግልጽ በህንድ ውቅያኖስ ባለው የአሜሪካ ዴጎ ጋርሲያ የጦር ሰፈር ሳይቀር ተባብሶ በቀጠለበት አጋጣሚ ሪፐብሊካኑ ከ20 እስከ 35 በመቶ ቢቱ ቦምብ ጣይ አደገኛ ተዋጊ ጀቶችን አካባቢው ላይ እንዳላሰፈሩ ከፈለግን ኢራንን እንመታታለን እንዳላሉ ይህን አሁን ምን ተገኝቶ አሉ የሚል ጥያቄም እየተነሳባቸው ይገኛል ከቴህራኖች በኩል ፊት ለፊት ዲፕሎማሲያዊ መንገዶች እንደሚከፈቱ ትልቁን ተስፋ የሰነቁት ትራምፕ ነገ ከነገ ወዲያ እሳቸው ያሉትን ባያቶላዎቹ አንደበት የሚደግም የቴህራን ፖለቲከኛ እንዳለ ግን የዘነጉት መስለዋል። እንደማስበው ቀጥተኛ ንግግር ያስፈልገናል፣ ነገሮች የተፋጠኑም ይመስላል። በሶስተኛ ወገን የሚደረጉ ድርድሮች ያን ያህል ረብ ያላቸው አይመስለኝም ያሉት ትራምፕ በአንድ በኩል በአሜሪካ ማዕከላዊ እዝ ሴንት ኮም ማለትም ሀያ አንድ አገራትን የሚቆጣጠረውና ቀይ ባህር እስከ ኤዥያ በጥቅሉ መካከለኛው ምስራቅን በዩኤስኤስ ኤስ ትሩማን ባህር ሰርጓጅ መርከቦች መናጣቸውን ግምት ውስጥ ማስገባት ሳይኖርባቸው አይቀርም ግን ተብሏል። ይህ ማለት በመካከለኛው ምስራቅ ያለው የጦርነት ነጋሪት ጉሰማ በዋሽንግተን በኩል ከትላንቱ ዛሬ በርትቷል። በየመን ሁቲዎች በኢራን ይደገፋሉ በሚል የኢራንን ወታደራዊ ፍላጎት ግምት ውስጥ ያስገባ ጥቃት መሰንዘሩ በቀጠለበት ሰዓት ቀይ ባህርን ቢሆን በዚህኛው ውጥረት ልክ እየተመዘነ ባለበት ወቅት ትራምፕ ሰላም ፈላጊ ለመምሰል ሞክረዋል። በእርግጥ ትራምፕ ይህን ቢሉም ነገሩ ሌላ ትርጓሜ ያለው መሆኑን ፖለቲካዊ ተንታኞች በግልጽ ያስቀምጣሉ። በ2018 የኢራን ፖለቲከኞች ለሚቀጥሉት አመታት ኒውክሊየር መታጠቅ የሚችሉ በትን እድል የፈሚል የ2015ን በአምስቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን የተደረሰውን ፒ5+1 ስምምነት ጥያቄ ውስጥ አስገብተው ትተውት መውጣታቸውን የሚያስታውሱት የኢራን ፖለቲከኞች ጉዳዩን በይደር ዛሬም ለመያዝ ይገደዳሉ። በተለይም ኢራን አሜሪካ ስምምነቱን ጥላ ስትወጣ ኢራን ተደራዳሪ ሆነ ከብሪታንያ፣ ከፈረንሳይ፣ ቻይና፣ ሩሲያና እንግሊዝ እንዲሁም ከጀርመን ጋር በመቀጠል ለስምምነቶች ሁሉ ተገዢ ነን በሚል ዓለም አቀፍ መርህን እንዳከበረች ስጠቁም ቆይታለች። ለዚህም ነው ለምን ትራምፕ ትተውት የወጡትን ጉዳይ ዛሬ ላይ በቀጥተኛ ንግግር ስም በዛ ላይ በጦር መሳሪያ እየዛቱበት እንስማማ ይላሉ፣ በሚል የኢራን ለዘብተኛ ናቸው የሚባሉት ፕሬዚዳንት ማሱድ ፐዘሽኪያን ጉዳዩን ባንክሮ እንመለከተዋለን እያሉ የሚገኙት እስራኤልና አሜሪካ የኢራንን አየር ክልል ጥሶ በሚገባ እንደ ቤቱ አይነት ከራዳር ውጭ ጥቃት መሰንዘር የሚችል ተዋግጀትን ለመጠቀም የሚችሉበትን ወታደራዊ ውጥረት በመካከለኛው ምስራቅ መደቀናቸውን ግምት ውስጥ ማስገባት ከአሜሪካ በተቃራኒው የቆሙ ኃይሎች መከራከሪያና የቤት ስራቸው እንዲሁም ወታደራዊ ስጋታቸው ሆኖ ከተመዘገበ ዋላድር ብሏል። ቴህራን ቀጥተኛ ባልሆነ መንገድ ከዋሽንግተን ጋር ያላትን የኒውክሌር ድርድር ማስቀጠል እንጂ ቀጥተኛው ድርድር እንደማያስፈልጋት ደጋግማ ገልጻለች። ትራምፕም ቢሆኑ ወይ መደራደር ወይ ጦርነት የሚል አቋማቸውን ይፋ ማድረጋቸው ይታውሳል። ትራምፕ አሁንም የኢራን ምላሽ አይሆንም ከሆነባቸው እነዛን ያስጠጓቸውን አደገኛ ባህር ሰርጓጅ መርከቦች እንዲሁም ሚሳይሎች በኢራን ላይ ጥቃት ክፈቱ ወታደራዊ ትዕዛዝ ሊሰጡ እንደ ሚችሉ ፍንጭ ይሰጣል። ትራምፕ ትንሹ አማራጫችን ኢራን ኢኮኖሚዋ እንዲደቆስ ማድረግ ነው፣ እንዲሁም የነዳጅ ምርቷን ወደ ውጭ የመላክ ሂደቷን ዜሮ ማድረግን እንሰራበታለን ካሉ እንዲሁ ቆይተዋል። በተለይም ከቻይና ጋር የምታደርገውን የነዳጅ ምርት ገበያ ዜሮ ሽያጭ ማድረግ ፖለቲካዊ ፍላጎታቸው ሆኖ ተመዝግቧል። ሪፐብሊካኑ ዶናልድ ትራምፕ አሁን ባለችበት ወታደራዊ አቅም ኢራንን ብትሆን ቢበዛ ሳምንት ካስፈለጋትም ከሳምንት ባነሰ ጊዜ ውስጥ የአቶሚክ ቦምብ መታጠቅ እንደምትችል የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን እንዲሁም የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት አይኤኤ ዋና ዳይሬክተር ራፋኤል ግሮሲ ማረጋገጣቸው የሚዘነጋ አይደለም። ታዲያ ይህ ሁሉ ወታደራዊ እንቅስቃሴ መልኩን የለወጠበትን መንገድ የሚገመግሙ ፖለቲከኞች ኢራን በድብቅ ኒኩሌር ጦር መሳሪያ ከታጠቀችው እስራኤል ጭምር ስጋት እንዳለባት ይገልጻሉ። መከበር በጦር መሳሪያ ካለችም እንዲሁ ዋላርድ ያለችበት ሚስጥር ኢራን ከዚህ አንጻር እንደሆነ በርካቶች መረጃቸውን ያጋራሉ። ስልሳ በመቶ ኒኩሌር መታጠቅ የሚችል የዩራኒየም ማበልፀ ሂደቱን ያለፈችው ቴራን ጉዳዩን በቀላሉ እንደማትመለከተውም ተነግሯል። እናም የአቶሚክ ቦምቡን ለመታጠቅ የሚያስፈልጋትን 92 በመቶ ዩራኒየም ለማድረስ እድሉ እንዳላት ግልጽ ሆኗል። ለዚህም ነው የአሜሪካ ነገር ውስብስብ እየሆነ የመጣው። ታዲያ አሜሪካ በግልጽ ከኢራን ጋር ልነጋገር ከማለቷም ባሻገር ሩሲያ ኢራን ላይ ወታደራዊ እርምጃ መውሰድ ዋጋ ያስከፍላል፣ ተቀባይነት የለውም ማለቷም ውጥረቱ መስፋቱን በግልጽ ይጠቁማል። ለዚህም ነው ትራምፕ ቢፈልጉ አያቶላዎቹ አለፍ ሲለም የሩሲያው ፑቲን ሁሉም ነገር በአንድ ኃይል ብቻ አይቃኝም ለዛውም የኢራንን የኒኩሌር መርሃ ግብር መምታት ሌላው ውጥረትን በመካከለኛው ምስራቅ ብቻ አይደለም ሙሉ ዓለምን ያምሳል ማለታቸው የለየለት ጎራ ሊኖር እንደሚችል ይጠቁማል። ለዚህም ነው ትራምፕ ቢፈልጉም አያቶላዎቹ አለፍ ሲሉም የሩሲያው ፑቲን ሁሉንም ነገር በአንድ ኃይል ብቻ አይቃኝም በሚል የሙጥኝ ይሉባቸዋል የሚባለው ለዛውም የኢራንን የኒኩሌር መርሃ ግብር መምታት ሌላው ውጥረትን በመካከለኛው ምስራቅ ብቻ አይደለም ሙሉ ዓለምን ያምሳል ይመልሳል ፑቲን ማለታቸው የለየለት ጎራ ሊኖር እንደሚችል ይጠቁማል። የሩሲያ የውጭ ጉዳይ ሚኒስቴር አጋሬን ኢራንን ለመምታት መሞከር ወይንም ማጥቃት ተቀባይነቱ ዋጋ የሚያስከፍል እንጂ እንዲሁ በቀላሉ አይታይም የሚል ግልጽ መግለጫ ማውጣቱ ቴህራን እንደ ወትሮ ብቻዬን አልሆንኩም የሚል ፖለቲካዊና ወታደራዊ መደላድሉ እንዲኖራት ያደርጋል። ሞስኮ የቴህራንን የኒውክሌር ማብላያዎች ለመምታት ማሰብ ትርጉሙን አቅልላችሁ አትመልከቱት ያለችበት መግለጫም እንዲሁ አደገኛ ነገር በመካከለኛው ምስራቅ እንዳለ ይጠቁማል። አሜሪካና ሩሲያ ዳግም በኢራን ጉዳይ ላይ ተፋጠጡ ለማለትም ያስደፍራል። ትራምፕ ነገሩን በቀጥተኛ ውይይት መፍታት ኢራን የምትፈልገው ይመስለኛል ማለታቸው ከክሬምሊን መግለጫ በኋላ መሆኑ ደግሞ ጥያቄዎችን በግራም በቀኝም ለመገምገም እድል የሚሰጥ ሆኗል። ተጨማሪ አደገኛ ተዋጊ ጀቶችን ወደ መካከለኛው ምስራቅ ያስጠጋው ፔንታጎን ጦርነት ከከፈተ ውጊያው ከኢራን ጋር ብቻ ሳይሆን ሞስኮንም ያሳትፋል የሚል አረዳድ ዓለም እንዲኖራትም ያደርጋል የሩሲያ የውጭ ጉዳይ ሚኒስቴር ስለ ኢራን ኒውክሌር መርሃ ግብርና አደጋው ሲጠየቅ ሞስኮ መፍትሄ ለማምጣት ጥረት እያደረገች ቆይታለች። ለዛውም የኢራንን ለሰላም የምታደርገውን የኢነርጂ እንቅስቃሴ ወይም የኒክሌር ጉዳይን አክብራ የሚል ምላሽ ሰጥቷል። ለሰላምና ለልማት ኒኩሌር መገንባት መብቷ ነው እኛም እናከብራለን ባይነው የፑቲን አስተዳደር የውጭ ጉዳይ ቃል አቀባዩ ማሪያ ዛክሮቫ የኢራን ጠላቶች ከተጠቀሙ ይህ ህገወጥና ተቀባይነት የሌለው ነው በሚል ብርቱ መግለጫ አስቀምጠዋል። በኢራን የኒኩሌር ማብላያዎች ላይ ጥቃት ማድረስ የማይቀር አለም አቀፍ መቅሰፍትን ያ መጣል ይህን መገንዘብ የቴህራን ባላንጣዎች መረዳት አለባቸውም፣ ብለዋል የሞስኮ ቁልፍ ፖለቲከኞች። ሞስኮ በግልጽ ከኢራን ጎን እንደምትቆም ያልጠቆመ መግለጫ ቢሉትም እንደ ቭላድሚር ፑቲን ያሉ መሪዎች የኒውክሌር ኃይል አገራት ጋር በግልጽ ጦርነት በቴህራን ምክንያት እገባለው ይላል ብሎ አይታሰብም። አካሄዳቸው የተጠና ሆኖ ሳለ ከኢራን ጋር ባላቸው ሁለንተናዊ ትብብር ግን ነገሮችን በወታደራዊ መነጽር እንደሚመለከቱት ሳይታለም የተፈታ ነው። ኢራንና ሩሲያ ሁሉን አቀፍ ስልታዊ ወዳጅነት ስምምነት ኮንፈረንስ ስትራቴጂክ ፓርትነርሽፕ አግሪመንት ጥር ላይ መፈራረማቸው ይታወሳል። አንዱ ሲጠቃ ሌላኛውን መከላከል የሚል ልክ እንደ ሰሜን አትላንቲክ የጦር ጥምረት ኔቶ አንቀጽ አምስት ወይንም ሩሲያና ሰሜን ኮሪያ እንዳደረጉት አይነት ስምምነት ባይሆንም ሁሉን አካታች ስምምነት ሲባል ግን መከላከያውን ላያካትት አይችልም ተብሏል። ለዚህም ነው የሩሲያና የኢራን ጉዳይ አብሮ የመቆም ያህል ነው እየተባለ የሚገኘው። ከማሪያ ዛካሮቫ በተጨማሪ ምክትል የውጭ ጉዳይ ሚኒስትር ሰርጌ ሪያብኮቭ ኢራንን መምታት ግልጽ ጦርነት በሙሉ መካከል ክለኛው ምስራቅ እንደ መክፈት ይቆጠራል ማለታቸው ነገሩን ያወሳስበዋል።